የተከበራችሁ የዘኪ ቲዩብ ተከታታዮች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። ዛሬ እንግዲህ በጣም የምትወዷቸው ከማማዝናሽ ጨዋታ ጋር አብራችሁ ዘና ትላላችሁ። ያው የተፈጥሮ ጨዋታ ማለት ነው፣ ምንም ያልተጻፈ ስክሪፕት የሌለው ማለት ነው። እንግዲህ ከማማዝናሽ ጋር መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልን። ወደ ማማዝናሽ እማማ ዝናሽዬ እ አሁን ሊመጡ ነው ጡረታ የሚሰጡት ሰውዬ። እንግዲህ አደራው ትንሽ እንደ አደራ አደራ። ማማ ምኑን ነው አደራ የምትለኝ? ይኸው ሲገቡ ማለት ነው። ጡረታ የሚሰጡት ሰውዬ ሲገቡ እያዩዋቸው ያ የተለመደው እንዳይቀር። እዛ ቤት የተነግሮኛል አስጠንቶ በጥብቅ ክፈትልኛ በስማሙል መንፈስ ቅዱስ አዱ አምላክ። በስማም ወልደ መንፈስ ቅዱስ አዱ አምላክ። በስማም ወልደ መንፈስ ቅዱስ አዱ አምላክ። እንጣ መንፈስ ቅዱስ አብሮተኛ ይሁን አሜን፣ አሜን፣ አሜን፣ አሜን፣ አሜን። በስማም ብለዋል። ግን እማማ ዝናሽዬ ፉት ብሎ ሰክሮ የመጣ ሰው አይሰማም ምን? ያቺ የሰለው ጠጅና አረቄ ፉት ብለው እየመጣታ እዚህ እያንኳኩ ነው እንዴ? ሰውዬው መጡ። እማማ ዝናሽዬ ቀስ ብለው ጠጡ፣ ቀስ ብለው ጠጡ ሲመጡ ካካካካካካካ እንዴት ነው እሺ? ገቡ። ዳዳኖት ኖሩ ኖሩ

አሎ መሳቅ ይወዳሉ፣ መሳቅ ይወዳሉ አሉኝ። እቤት ያስጠንቅቀውኛል። እውነት ነው። እኔ የሚስቅ ሰው በጣም ነው የምወደው። መሳቅ ይወዳሉ እያሉ ተቤት ያስጠንቅቀውኛል። እውነት ዘካሪያስ ነው ያሉት? አዎ መሳቅ ይወዳሉ፣ በጣም መሳቅ። ሰላም ነዎት? እግዚአብሔር ይመስገን። እንዴት ነዎት? ደህና ነኝ፣ ደህና ነኝ። ሰላም አሉልኝ። ሁሉ ልጆቹ እስተ ቤቱ እስተ ልጆቹ እስተ ባለቤቱ ሁሉ ሰላም ነው እንዴ? በጣም ከባድ ዛሬ ቢቀሩ በቃ ከዛ ከቤት አስጠነቀቀኝ። ጡረታው ዛሬ ታልመጡ ዛሬ ታልመጡ አይሆንም ብሎ አልተነሱ ብሎ አመጣኝ። እውነት ነው እውነት ነው። እስቲችን ነገር ልቅ መሳት እንዴ ምንድናት? አመጣና ሰጠኛውን ገዛና ይወዳሉ ምሪንዳ። አሁን ጦም ነው የሰኔ ጦም። እርጎ አልጠጣም ጦም ነው የሰኔ ጦም ነው አሁን የሰኔ ጦም ሲፈታ እርጎ እጠጣለሁ እና በጦም ጊዜ ቢሂንዳ እና ሻይ የማሽኑዋ ነው። ቤት የምል አሁን እኔ ምን ልጋብዞት? ምን ልጋብዞት? ቤት ይሄ አሁን ጠጣሁ። ቤት ስሄድ ነገ ደግሞ አሁን አንድ በቃ ዛሬ ነገ ምን ልጋብዞት? ምሪንዳ ነገ እጠጣለሁ፣ እጠጣበታለሁ። ይሄን ጠጣሁ፣ አደጋግሚ አልጠጣም። በጣም ጥሩ፣ በጣም ጥሩ። ደህና ነው ት እርሶ ደግ ነኝ። ይጠጡ ይጠጡ። የጉልበቴ ና ጉልበቴ እንደምታቁት የጉልበቴ ና ጉልበቴ አይቆምም፣ እግሬ ተራምዶ እደጃ አልወጣም። ት እንደምታቁት የጉልበቴ ና ጉልበቴ አይቆምም፣ እግሬ ተራምዶ እደጃ አልወጣም። በቡቦ ሽንት እየሸናው የቻለ ጉራጌው ተቀጥሯል። ወቶ በቡቦ ወስቶ ሽንት ቤት ይደፋል። የቻለ ጉራጌውን መንግስት ነው የቀጠረው። መንግስት ቀጥሮት አሁን የቻለ ጉራጌው ጠዋት ጠዋት መጥቶ በቀን በቀን የቻለ ጉራጌው ታቁታለው በቀን በቀን በቀን በቀን መጥቶ የመዝጊያውን የመዝጊያውን በሩን ከፍቶ ቤቱን የቡቦሽንት ሽንት ቤት ወጥቶ ደፍቶ ተዛ ቤቱን ተዛ ቤቱን አቧራ ጠርጎ ወልውሎ ልብሴን ወድሉ መንግስት የሰጠኝ ሎንዶሪ ያለ አጠገቤ

አዳምጡ ይህ ጉልበቴና ጉልበቴ አይቆም። ስንት ባያም በመጡ ቁጥር ለምንድነው የሚነግሩኝ? እሱን ሰምቻለሁ እንዴ አሁን ሰምቻለሁ። አሁን እሱ ከዚህ ያጓጓዘበትን ታቢያት እዚህ ያመጣበትን መቶ ብር እሰጣለሁ ለሱ፣ ለዘካሪያስ፣ ለዘካሪያስ አው እዚህ ያመጣበትን። በሉ አንብብሎት የጡረታውን። በደንብ አዳምጡ እሺ እያሉ ይያሉስቲ እኔ በባዶ በባዶ ጉሮሮ ነው እን የምደርቀው። እንደ አንድ ፉትም እንኳን ፉት በሉ ብሎ እንደ ያለው ፉት አይሉም። ያዙና ጠጡኝ። የችን ፉት በሉ እኮ ያዙና ጠጡኝ። ድገሙ፣ ጠጡ አቤት፣ አቤት እንዴት ያለ ምሪንዳ ነው። አሁን እሱ ነው ደካራቸው፣ አምጥቶ ሰጠኝ። እርሶን የጠመቁት እንዴ ምንድ ነው? ቁጥ ቁጥ በደንብ ፈሰሳል። እንዲ ጠጡ፣ ሳቡታ እንዲ በደንብ አጠጡኝ። እንዲ ምን ነው? የዙና በጅፉ ጠጡ። እኔ አልወድም፣ እኔ አጠጡኝ። እኔ ቤትም እናቴ ናት የምታጠጣኝ ያጠጡኝ ያጠጡኝ። እና ይገርሞታል። ቆይ ቀስ እያልኩ ነው። አይ እንደ ያዙና ቀስ እያልኩ ያጠጡኛል። እሺ ቆይ ያዙታ እና ይገርሞታል። አሁን ቆይ ላምብ ብሎት ዝቅ አድርጉት። ልጆች አሉት እንዴ? ስንቴ ነው የምነግርዎት አለኝ። እሱማ ስንት ናቸው? አርባ ምንጭ ስንት ናቸው ልጆች? ቆይ ልነግሮት ነው የከተማውን። አርባ ምንጭ የወለዷቸውን ነው የሌላውን፣ የሌላው የራሱን ራሱ ያስመርጥ እኮ። አርባ ምንጭ ሀገር ሁለት ልጅ አለኝ። እሺ። ባህር ዳር አንድ ልጅ አለኝ። እሺ። ጋምቤላ አንድ ልጅ አለኝ። በበቃ መልሱት ይችም ፉት በሉቆያዩ አልጨረስኩም እ መጀመሪያ ለአንብብሎት ቆዩ። እኔ ወይዘሮ ዝናሽ ወልደ ሥላሴ ወልደ ሀኒ የተባልኩኝ የተከበርኩ የተፈራው ወይዘሮ ልክ ነኝወልድማ ነግረውኛል። እንዲ እርሶን ምንድነው ከዚህ በፊት አዎ ጡረታ ስቀበል መቆየቴ የታወቀ ነው ይላል ጡረታ ስቀበል ስቀበል መቆየቴ የታወቀ ነው ከዚህ በፊት ጡረታ ወስጃለሁ መውሰዴ መውሰዴ የታወቀ ነው ከዚህ በፊት ጡረታ ወስጃለሁ ይላል ስወስድ ከርም ያለው አሁን ከሚቀበለው ጡረታ ላይ የምሪንዳ ሶስት መቶ ብር መቶ ብር ማን ነው የምሪንዳ አምሳ ብር ይቆረጣል ይላል። ያሁን የዚህ መሪንዳ እዚህ አንዱ አ አምሳ ብር አ አጠጡኝ ማን አጣለው? እኔ አልጣላልኩም። እኔ ጉሮሬን እየጠራረኩ ነው ማነበው አሁን ነው እሱ ገዝቶ ያመጣ። አንደኛ ብያለው፣ ሁለተኛ ከጡረታ ገንዘቤ ላይ ከጡረታ ገንዘቤ ላይ መቶ ብር ለሱ ሰጣለሁ። ስድስት መቶ ብር ነው ቀሪ። አይ ጡረታ እኮ ጨምሯል። ጨመረ እኮ ጡረታ። እሺ፣ አንድ ሺ ሶስት መቶ ብር ነው የሚሰጡት ጡረታው። አንድ ሺ ሶስት መቶ ብር? አዎ። ተቆራ የሚቆራረጠው ልንገሮትና፣ ተቆርጦ መጨረሻ ላይ ይሰጦታል። እሺ ከዚህ አንድ ሺ ሶስት መቶ ብር። አዎ። እሺ አትክልት እየሰሙ ነው? አዎ። በራፌ ላይ ችግኝ ለማስተከል ችግኝ ለማስተከል በራፌ ላይ ቦታ የለም። እርሶ ቦታ የለውትም? እኔ የለኝም ቦታ። መንግስት ነው ትንሽ ቤት ተሰርቶ ያስቀመጠኝ። እዛ አጥር ግቢው ብዙ ሰዎች አሉ፣ አጥር ግቢው በቅ ተውት፣ እኛ እንተክላለን። ታውት እኛ እንተ ሌላ ቦታ እንተክላለን። እኛ ታውት ታውት፣ ችግር የለም፣ እኛ እንተክላለን ሌላ ቦታ። እሺ ችግኝ የምትወዱት እንደሱ ሚላችሁ የምትፈልጉበት ቦታ ደግሞ ችግኝ ሲተከል፣ ማማዝናሽ አገር በቀል ዛፍ ነው መተከል ያለበት። አይደለም እንዴ አገር በቀል ዛፍ ያቃሉ? አገር በቀል አገር በቀል ዛፍ የሚባል ያቃሉ? ሚያላውቅ ለምን ምንም አገር በቀል ዛፍ አገር በቀል ዛፍ፣ ለምሳሌ አጋም አለ፣ ቀጋ አለ፣ ሾላ አለ፣ ወይራ አለ። እሱ አገር የቡልጋ ተወለድኩበት አገር እያየሁት ከብቶ ይሳግድ እያየሁት አይደል የኖርኩ። አዎ፣ አሁን ይሄ አገር በቀል ዛፍ ነው። እየተከልን ነው እንግዲህ እንተክላለን። ቦታ ገጠር ነው። አዎ ገጠር ገጠር። እንደወጣው ከተማ ቦታ አይገኝም። ከተማም አንዳንድ ቦታ አለ፣ አንዳንድ ቦታም ቦታ እየተከልን ነው። እርሶ መትከል ይፈልጋሉ? ከኛ ጋር ምን ያደርግልኛል? እኔ ጊዜ ሞት የደረሰ ሴትዮ ምን ያደርግልኛል? ለእናንተ ይበርክትላችሁ እኮ ለእኮ ደግሞ ለልጆቻችሁ ይተርፋል። እውነት ነው። ለልጅ ልጆቻችን ጥሩ ነው አይደለም? አትክልት ጎሽ። እንዲህ መጣም እንጂ አይደል? ሀገራችን ቡልጋ ሞልቷል። አሁን ያሉት ቡልጋ ተወልጄ በተወለድኩ አስር አመት ልጅ ሆኜ እዚህ ከተማ የገባሁት የመጣሁበት ት ቡልጋ ነው። አገሬ ቡልጋ ቡልጋ ተወልጄ በተወለድኩ አስር አመት ልጅ ሆኜ እዚህ የመጣሁበት ስድስት ኪሎ አንበሳው ጋ ያውቃሉ? አውቃለሁ። ስድስት ኪሎ አንበሳው ጋ አክስቴ ነበሩ የእናቴ እህት። እንደ እሱንም አነግረውኛል። እንደ እሱ ሰምቻለሁ፣ ይሄን ሰምቻለሁ። ከዚህ በፊት ይሄንን ስንቴ ነው የሚነግሩኝ? እንደ እሺ፣ አሁን ላንብ ብሎት። እኔ የምሎት ወይዘሮ ዝናሽ። አቤት። ችግኝ መትከል ይጠቅማል አይጠቅምም? ችግኝ መትከል እንደ በጣም ይጠቅማል። ማገዱ አይደለም እንደ አገራችን ማገዶ ነው። በጣም ማገዶ ነው። ምጣድ ይጋግራል። ሁሉን ነገር ይሰሩ፣ ይስተራበታል። ሌላስ? የቤት መስሪያ ወንበር፣ ጠረጴዛ ሁሉ የፈለጉትን መርጠው መጠለያ ይሆናል። አዎ ለፈለጉት ለፈለጉትን ይሰሩበታል። እርሱ አሁን እዛው ድሮ ችግኝ ተክለው ዛፉ አድጎ አስቡት። ከብት ሲጠብቁ፣ ዝናብ ሲዘንብና ፀሐይ ሲወጣ ዛፍ ስር ሄደው ይጠለላሉ፣ አይጠለሉም? ድሮ እዛ ገጠር ድሮ መንገስት ስንሄድ እንጠለላለን። ዛፍ ስርን ማለት ነው። አገሬውም ከብት ስንጠብቅ እንጠለላለን። ጎበዝ ጎበዝ ጎበዝ ጎበዝ። እሺ፣ ማን ነው የሚያንኳኳው? ማን ነው እ የሆነ የሴት ድምጽ ይሰማኛል። የሆነ የሴት ድምጽ አይ ሌባ የለም። የሴት ድምጽ ጡረታ የሚቀበሉ ሌሎች ሰዎች ስላሉ እነሱ ይሆናሉ። ቆይ እስኪ ቆይ የሆነች ሴትዮ መጣለው እያለች ነበረ። ትፉት ባለ እሺ ማቸ ወረደ። አይ የሆነ ሴትዮ መታለች ይለኛል። ቆይስ መጣው መጣው። ወይዘሮ ዝናሽ አቤት! መጣው መጣው ለማንም እንዳይሰጡ ያዙ። አሁን ተተሰጥቶት ቢሬ እንዳ ፉት አድርጎኝ አሉ። አረ ጠጡ ጠጡ ያልኩ ያዙና ጠጡ ተና ጠርሙሱ ብል እርሶ ፉት አድርጎኝ የእናቱ ይጠቅማል አሉ። እስቲ መጡ ይቀመጥላቸው ይቀመጥልኝ ይቆየኝ አሉ። ይቺ የምን መገነዝ ነው? ሬሳ ነው የሚገነጽ? ሬሳ ነው የሚገነጽ? ይሄ ግለጥ ግለጥ እሳቸው አሁን ጡረታ የሚሰጡት ተከናንበ አይደለም ቁጭ ያሉት ግልጥ ናቸው። ጡረታ የሚሰጡት ትጎኒ ሳይ

ቀመስ ማድረጉ ወዳለው ቀመስ ታድጉኝ አሉ ተነ ጠርሙሱ ያዙና ጠጡ ብል እናት ያጠጣው ይጠቅማል። እርሶ ክተቱልኝ ብለው መላሳቸው ላይ ጠብ ሲል መላሳቸው ላይ ጠብ ሲል ይቺ ቀረኝ ይቺን ጠጧት። በእጅው ያዙና ጠርሙሱን በእጅው ይዘው ብል ደህና ነው ወይ? ዞሮ ዝናሽ እንዴት ናት? ምን ነው? ደህና ነው ወይ? አላቅም ራሱ እንዴ እንደመደቀው አላቅም። ደህና ኖት ወይ? አላቅም፣ አላቅም፣ አላቅም፣ አላቅም። ጡረታ ወረፋሽ ዛሬ ነይ ውሰጂ ጡረታሽ ወረፋሽ ደርሷል ብለውኝ ዛሬ ልቀበል ብመጣ፣ አይ ዛሬ የአንቺ ተራ አይደለም የትልልቅ ሰዎች ነው፣ እድሜያቸው ከፍ ከፍ ያሉ ሰዎች ናቸው የሚወስዱት፣ ብለውኝ ነገሩኝ። አሁን ተናድጄ ተናድጄ ተናበቀጠሩሽ ቀን መምጣት ነው አሄጀ እኔ ተቀጥሬ ነው ተቤት ተጠርቼ የመጣሁት። እንአባታቸው ለምንድን የማይሰጡኝ? ለምንድን ነው ጡረታ የማይሰጡኝ? እንዲህ እኔ ተቤት ተጠርቼ ነው የመጣሁት። ዝም ብዬ አልመጣሁም። ምንድን ነው እንዴ? ያ እኔም አላቅም አላቅም ምንድን ነው አልችልም ንግግር አልችልም። እንዴ ያመኛል። አችልም አልችልም ንግግር አልችልም። እኔ ጡረታ እንቀበል ነው የመጣሁት። እዛ ጠይቄ ጡረታ የሚሰጡትን እኔ እኔ ላይ ምንድነው እዚ ያ ሰውዬው ነው ጡረታ የሚሰጡት። እዚ ቁጫሉና ቀበስ አድርጉልኝ አሉ። ከነጠርሙሱ በእጁ ይዘው ጠጡ ብል እናት ያጠጣዊ ይጠቅማል፣ አልቀባ አድርጉልኝ እያሉ ይችንም ጨልጡ እና ይዱ ብል ቆይ አስቀምጡልኝ ስመጣ ጠጣታለሁ። በሉ እዛ ውጭ ቆሜ ጠብቃለሁ። ቆይ እኔ ሳንቀበል እርሶ ሊቀበሉ ኖሩ ኖር ኖር። እርሱ ምንድን ነው ምጭ የምትጫጫው መታ ፊቷ ሁሉ ተገልጿ። ተሸፋፉና ጌላ ቁጭ ብላ ጡረታ ስጡኝ አለችኝ። ጡረታ ስጡኝ

አቤት የወሎት አንድ ነገር ልንገሮት። አሁን ጡረታ ከመስጠታችን በፊት አቶ አሻንቲ የሚባሉ ሰውዬ ያውቃሉ? አቶ አሻንቲ፣ አሻንቲ በአለ ቤቴ። አዎ፣ እሳቸው ሰውዬ ያው፣ አዎ፣ እሳቸው ሰውዬ የእኔ ዘመድ ናቸው። አሁን እዚህ በር ላይ እማማ ዝናሽን ሰላም ልበላቸው፣ በጣም ነው ወዳቸው እያሉ ነው እንደ ተጫዋቱ እሷን፣ ፉታስ ብሉኝ፣ ፉታስ ብሉኝ። እስቲ አምጣ ፉታስ ብሉኝ። አስቀምጡልኛ ላሉኝ፣ አትመልሱም። ጠርሙሱን ይውሰዱ፣ ይሰበራል። አላለቀም፣ ባዶ ጠርሙስ ነው። አልቋል እንዴ? እስቲ እስቲ ደሞ መጣፈጡ እስቲ እስቲ። አልቋል አልቋል።